ውብዬ እስክያቸው እነ ውብዬ እኔ ልጆች እስክያቸው ቤቢ ሻወራቸው ጨርሶ ሁሉ ነገራቸው ጨርሶ ነው ድራማ የሚሰሩት። አሁን አንተ እኮ ጥሩ ጥሩ ነገሮች አድርገህ አሁን ድራማ ብትሰራ ብን እንኳ እኛ ደስተኛ ሆነን እንኳ እንቀበልህ ነበር። አንተ ግን ከካሜራ በስተጀርባ ያውነ ከካሜራ ፊትም ያውነ ምንም ለውጥ አላየሁልህም። አዎ በቃ እኔ እንጃ። ልብህ ግን ከእሷ ጋር ነው። የእውነት ነው ማርያምን፣ ልብህ ከእሷ ጋር ነው። ግን አብርህ ምስክ ልብህን መርምር። ራስህን መርምር። ሩታ ለራስሽ እስከ ራስሽ መርምሪ ባለሽ መርምሬ፣ እንዴ ቁጭ ብለሽ እስኪ ስለ ራስሽ አስቢ። አሁን አሁንም ቆይማ ፋፍዬ፣ አሁንም ሩታ የምነግርሽ ነገር ማለት ነው አሁንም ማለት ነው ይሄ ቪዲዮ እንዲለቀቅ አድርጊ። ቡታጅራ ከገባ ሳምንት ሞላሽ አይደለም። ሳምንት ሙሉ ግን ከቤተሰቦች እንድትገናኝ አላየንም። የት ነው ያለሽው? ቤተሰቦች አቀባበል አላደረጉልሽም እንዳንል አቀባበል ተደርጎልሻል። እናቶች ተደስታ ነው ድጅ ይቀበላሉ ብለ አይወጣችሁ። በቃ ቪዲዮ ይለቀቅ፣ የመልስ ቪዲዮ ይለቀቅ። አንተ ከቤተሰቦች ፋ ብለሽ ነው በቃ ስራ መስራት ከፈለገ እያሉናችሁ ኮነኛ፣ እኛ ሰርተን ነው የምንበላው። እኔ ከሴት አላልፍም፣ እኔ በሴት ነው ደሜ ሴቶች ነው ካልክ አብርሃም ሚስትን ሚስ ነመር ሲጠራና ማለት ነው እንደገና ታርቀን ብላችሁ ነው ከዛ ተጣልተን ብላችሁ ለምን ሆነና ከፈለክ ሰው ጋር ስራ ኦልሬዲ አንተ ጀምረዋል። ከዚህ ስራ የምትለያይ አይመስለኝም፣ አይመስለኝም ደማቸው የተሳሰረ ነው ከዚህ ስራ ጋር። ስለዚህ ማለት ነው አሁን ማድረግ ያለብህ እንድንም ተወርደው አሁን ማድረግ ያለብህ ማለት ነው አሁን የመልስ ቪዲዮ ይስ ይለቀቅና፣ እሷ ከቤተሰቦቿ ጋር ትታረስ፣ ከቤተሰቦቿ ጋር ትሆን። አንተ ደግሞ የፈለጉት ስራ ሰርተ አምስት መቶ ኬ ስትገባ መቼም መከራ የበላ አምስት ሞተ ኬ ነው፣ ሰብስክራይብ ነው ስትገባ ሚስትህን ልጁ አቅፋ ትመጣባለች። እኛም ናበረታታለን። ምን አገባን እኛ እንዲህ፣ እሱ ብቻ ከቢስ ሰዎች አይትገናኝ እንዴ። በዚህ እንኳን ተባበረን። አንቺ ማድረግ ያለብሽ ሩታ፣ ይህ አንቺ ስራ ነው እንዴ? በቃ ይህ አንቺ ስራ ነው። እሱ የስራዊ የሰራ ነው እንዴ? ቤቤ ብሻዋር እሱ ጥቁር ለብሶ ሳነጭ ነጭ ለብሳ፣ በገብርኤል ስም ሐሳባችሁ ስጡ። እኔ የገርሞኛል። በቃ ኸላስ ቤቢ ሻወር ነው እንደ ዛሬ የተዘጋጀው። ፆታ ማዋቂያ ማለት ቤቢ ሻወር ነው ማለት ነው። አዎ፣ በፈረንጆች እኮ ቤቢ ሻወር ነው የሚባለው። በአማርኛ ነው የጾታ ምንድን ነው የሚባለው፣ በአማርኛ እንጂ በእንግሊዘኛ ቤቢ ሻወር ይባላል። አሁን የመጣ ፋሽን ነው። እኛ ሀገርም አልነበረው ነበር ይሄ ቤቢ ሻወር። ለራሱ ሰው ለራሱ ሻወር ሳይወስድ ለልጅ ሻወር ያስወስዳል። እነሱ ስከፋ ይሄ ኢትዮጵያ ሀበሻኮ ሀበሻኮ ትምህርትኮ አይ ከሰው ከትምህርት አይወርስም ሌላ ነገር ነው የሚወርሰው፣ እና ከፈረንጆች የመጣ ነው ቤቢ የቤቢ ሻወር የፆታ ምንድን ነው የሚባለው እና በእንግሊዝ በፈረንጆች ነው ቤቢ ሻወር የተባለ የኔ እናት አይ ቲንክ በ ሌሎቹ ደግሞ የአጥር ወፍ ይባላል። ግን ባልና ሚስት የአጥር ወፍ ሴት ብቻ ናት። አይ ቲንክ ሴት ብቻ ናት። ቤቢ ሻወር ግን ወንድና ባልና ሚስት አንድ ላይ ሆኖ የልጃቸው ፆታ የሚያውቁ ነው። እንዲህ የጽጌ ንቀት ለራሱ መነጽር አድርጋ ልብስ ዋኩ ፓንቱ ዋኩ ነው የታየ ባሌ ጌዎች ቤቢ ሻወር ሲደረግ ነው ራስ ሙሉ ልብሱ ተለብሶ ነው የሚመጣ ለብ ያለች መሰለች እንዴ አለን ውጤታና ነው፣ ሀሳባችሁ ግለጹ። እኛ የምናውቀው ቤቢ ሻወር እሷም የሴቷን ፒንክ አድርጋ ትመጣለች፣ እሱ ደግሞ የቡሉ አድርጎ ይመጣል። ያሸነፈ ማን ያሸንፋል ብሎ በሱ ቲም በኩል ደግሞ አንድ አይነት በሷ በኩል ፒንክ አለለ። እንደዛ ነው እንጂ ይሄ ድብልቅልቅ ያለ ተለብሶ ያዘን ልብስ ለብሶ ማምጣት አልነበረበትም። ቢለያዩም ሽልብስን ልብስ ሱኮሌክሽን የለበስ የለበሱ ኮሌክሽን ይባላል የነሱ ልብስ ስከፋ እና እንደዛ ነበረ ወንዶቹም ወንድ ነው ምን እንትን የሚያሉት አሁን ወንድ ነው ያሉት ብሉ ለብሶ ወይ ምንድን ነው ግሪን ለብሶ እንደዛ ለብሶ ይመጣሉ የሴቶችም ሴት የሚሉት ደግሞ ፒንክ ለብሶ ወይ ፐርፕል ለብሶ ምናምን ይመጣሉ። እነሱ ግን በቀይጣለን። ችግራቸው ምንድነው? ስለ ልብስ ብቻ ነው መታወሩ? አይደለም እናንተ፣ ይሄ እኮ መሸሽ እንዲህ ነው የሚባለው። እንዲሸሽ የተፈለገ የተሰራ ቪዲዮ እንጂ ይሄ እኮ ሪል እንደሰራ ወዶ ፈልጎ የሰራው አይደለም። ሰው በሰራው ቲክቶክ እና በዩቲዩብ የሰራው ሲረገጥ አፈር ድሜ ሲመስል የተሰራ ቪዲዮ ነው ይሄ። ለመሸሽ ገበኑ ለመሸፈን የሮጠበት ነው። ገባችሁ? እኔም የምለው እንደገና ደግሞ በእሷ ቻናል ለምን አይለቀቅም? በእሷ ቻና ለምን አይለቁም? የእሷ ቻና ወደሷ ምን ሊሆን አንቺ የሷ ቆይስ፣ ከአንዴ አይደለም እኔ የምለችው ቻናላ ቻናላ አትወልድ ቻናላ እጃ ላይ ሲገባ በራሷ ትፖስትላቸዋለሁ። ዝም በሉ ስለ ቻናላ አታውሩብኝ። አይ እኔ ስለ ቻናላ ሆና መቼ ነው ወርሷ የሰራችበት ለብሳበታለች? መቼ ለብሳ አገየፀችበት መቻ የተኛው ነው እንደ ባለ ትዳር እኮ ነው የተኛ በወርቅና በእንትን እየተለበሳለ የተኛው ነው ያየ ነው እሱ የፈለገ ሰው እንደሚቀየር ያለ እኮ ለእሷ አልቀየራትም ለእሷ ነው እንዴ እኔ እኮ እንዴ ምንድን ነው ሴት ልጅ እኮ ግን አብርሃም ማለት እመቤቴ ምስክሬ ነው ማለት ገባኝ እኮ እሱ በጣም እየለበሰ ነው እሱ ነው የሽምግልናው ቪዲዮ ልቀቀው ጎንበስ ብለህ የተመረክበት የተሳምክበት ይሄ እጅህን እጅ ይቆርጥማል ብለህ ያመሰገንኩበት የበላህበት ጎረረህ ላይ እንዳያንቅብህ ማለት ነው። ያመሰገንክበት ምግብ አመሰግናለሁ ብለህ ተመርቀህ የወጣህበት ቤት ቪዲዮውን ልቀቀው አንዱ። ሁለተኛ ነገር ደግሞ ሰው አልገደለችልህም። ለወጣቸው እንዲ ሰው አልገደለችልህም። እንሰው እንዴት አድርገህ ነው የምታያ? ለምና እንደዚህ የምታያ? ምን አደረገች ልጁታ? ምን ቤት ነ ከአንተ ከአንዷ ከአንዷ ስትለጠጠፍ የማንም ወርገጤ የማንም አህያም ጥታ ስትሰበስብልን እኛ ምን አለ ልምድ ነው እንደዚህ የምታያት ነብስ አላጠፋህልህን ለወጠችህ እንጂ ቀየራችህ እንጂ። ከዜሮ ተነስቼ ብለህ እንኳን አደለም ከዜሮ ማለት ከአንድ ደቂቃ አትቀየርም። እዛው ነው የምትለፈፈገው። ያለ እሷ እንኳን አንድ ትንፋሽ መተንፈስ አልቻልክም። እኔ እኮ ከዜሮ መጥቻት አደለም። ከዜሮ ነበርክ እኮ። አትታወቅም ነበረ። ማንም አያውቅም ነበር። ለምንድነው ከኋላ እንድንመለስ የምታደርገው? የሰራሽበት የለፋሽበት፣ አልብሳት አጊጣት። ወደድክም ጠላህን ደግሞ ሸልማት አንተ ሳትሆን ባፍንጫ ነው የምትሸልማት። ማንም ይፈታ የለም ማንም ሴተኛ ዳሪ ደግሞ አራት ሞ አራት ሚሊዮን አምስት ሚሊዮን የተገዛ በሩታ ልቅ ለቅሶ ነው ወደድሽም ጠላሽም ማለት ነው። አንተ የምታደርገው ያለው ከጀርባ እኮ እኛ እናቀዋለን። እኔ ሸዊ ታውቀዋለሁ። ከፊት ለፊት እጋፈጣለሁ። የማንም ሽልጥልጥ አይደለሁም እኔ እኔ እጋፈጣለሁ። አንተ ማነቅ፣ እኔ እጋፈጣለሁ። ወንድ ነህና ስልኮን አንሳው ለምንድን ነው እናንተ ሰው እንደገደለችን እጅህን አጣምረህ ሀዘንተኛ ትመስላለህ? ፊቷን እንደዚህ ኮሳም ስለምትመጣው የጎመን ኮሶ የምትመስለው ምን ስላደረገች ነው? አልፈለግኩም አልፈልግም ብለህ ረግጠህ ሀዘንተኛ ትመስላለህ። ጥቁር በጥቁር ለብሰህ ትመጣልናለህ። እዛ ጋር ደግሞ ቂጥ ለቂጥ እየተላላሳችሁ እየተሻሻችሁ ትመጣላችሁ። እኔ ማለት ነው ከመጀመሪያ ከታችሁን ከራሱን ስለማውቀው ቀስ ብለህ ስነስርዓትን ብትይዝ ይሻልሃል። ማንም ሴተኛ ዳሪ ደግሞ ሩታዬ አትወዳድራት። ሩታ ማለት ጨዋ የጨዋ የጀግና የአባቷ ልጅ ናት፣ ወደድክም ጠላህም። እድሜ ለአንተ ውሸት ያስለመድካት ነገም ዛሬ ድብን አርግንም ነገር ውሸት ያስለመድካት አንተ ነው፣ በምን እንዳስመጣት። እኔ ግን አንዳንድ ጊዜ ሩትዬ፣ ምን ሆነሽ ነው? ረ በማርያም ምን፣ እናንተ ሰዎች ጸሎት አድርጉላት። ልጅቷ ምን ሆና ነው እንዴ? በመድኃኔዓለም ምን ይሆንሽ ነው?

ለምንድነው ፈጣሪ የሰጠሽ ጸጋ ማስጠቅ መጠቀም ያልፈለግሽው? ለምን ምንድነው የሆንሽው? ንቂ ሩቲ ንቂ። ከተኛሽበት ተነሺ፣ ተለወጪ። ማንም ማንም ማንንም የወርገጥ መቀየር አትሁኝ። ራስሽን ተቀየሪ፣ ተነሺ ከእንቅልፍሽ። ነገ ታሪክ ስሪበት። ለማንም ብለሽ ሳይሆን ለፈጣሪሽን ፈርተሽ ኑሪበት። ሰው ቢሄድ ሰው ይተካል። ያስለቀሰሽ ደግሞ የሚያስደስት ይሸጥሻል። ንቄ ከእንቅልፍሽ ተነሺ። ተኝተሽ ካለሽም ተነሺ። ምን እየሆንሽ ነው? በመድኃኒዓለም ምን ሆነሽ ነው? የዛለች ኮንፊደንስ የነበራል። ለምንድ ነው እንደዚህ ሆንሽ? ለምንድነው ኦዲየንሶችሽ ኮንፊደንስ እንዳለሽ እንደም እኔ ያኮራቸዋለሁ እንዳልሽ አኩሪን